አብይም ሰው ሁነው ብልጽግናዎችም ሰው ሁነው አማራ ሊሸውዱ ምን ብለው መጡ? የእርቅ ኮሚሽን ብለው መጡ ማለት ነው። የእርቅ ኮሚሽኑ እንግዲህ ከፖለቲከኞችም በላይ ፖለቲከኛ፣ እንዲሁም ደግሞ በህገ መንግስቱ አማራ እንደተሳተፈ አድርጎ ያወራ፣ አልተሳተፉም ማለታችሁ መዋሸጣችሁ፣ ቀጣፊ ናችሁ ብሎ የተናገረ፣ አሁንም እንደ ህገ መንግስቱ እንዳትክዱ ማለት እኮ የአማራ ህዝብ ካዲ ነው ማለት ነው። የአማራ ህዝብ ዝም ብሎ ጨዋሂ ነው ማለት ነው። ገባችሁ? ይህንን የሚናገር የምክክር ኮሚሽን ተብዬ አስታራቂ ሊሆን አይችልም ማለት ነው። ይሄ ኮሚሽን በብልጽግና ባብይ የተዋቀረ የሚሰፈርለት በብልጽግና ደሞዝ የሚከፈለው የተሰባሰበ ጡረተኛ የጡረተኛ ስብስብ ነው። ይህ የእርቅ ኮሚሽኑ ምንድን ነው? የጡረተኛ ስብስብ ፊትም በአማራ ደም ሲጨማለቁ የነበሩ ወይም ደግሞ ዝም ብለው ሰው በማንነቱ ሲገደል ምንም ብለው የማያውቁ ፓስተር ፓስተሮች የጡረተኛ ስብስብ ሽማግሌዎች መሞታቸውን የሚጠብቁ ለሆዳቸው ያደሩ ምንም መስራት ማይችሉ ማይችሉና አሁን መጡረታቸውን የመጦሪያቸውን ከብልጽግና እንዲሰፈርላቸው የሚፈልጉ አዛውንቶችና ፓስተሮች የተሰባሰቡበት ነው። እንግዲህ የምክክር ኮሚሽኑ ማለት ነው። ይህም ደግሞ አስታራቂ ተብሎ አማራን ይዘልፋል። አማራን ዝም ብሎ ባል ትጮኻላችሁ ያው በህገ ልክ እንደ ህገ መንግስቱ አልተሳተፍንም እንዳትሉ ማለት እኮ ህገ መንግስቱ ላይም ዝም ብላችሁ ጨዋችኋል። አሁንም እዚህ ጋር እንዳጮሁ ያው ብጮሁ ምንም የማታመጡም አይነት መልእክት ነው ያለው ማለት ነው። ስለዚህ እንደዚህ አይነት የአማራን ሕዝብ የሚንቅ የአማራን ሕዝብ አውርዶ የሚያይ የአማራን ሕዝብ ከማሳተፍ ይልቅ እየተሳደበ ትቪቱን ከሚተፋ አዛውንት እና ፓስተር እርቅ ኮሚሽን ብሎ ወደ ባህር ዳር መምጣቱ በጣም የሚገርም ነው። ስለዚህ እነዚህ አስታራቂ ሊሆን አይችልም። መቼም በአማራ ህዝብ ደግሞ አማራ አይደሉም። የቴት ተጠራቅመው እንደመጥቶ እንግዲህ ይታወቃል። ጡረተኛና አዛውንት አማራ አይፈልግም። በእነዚህም እርቅ አይፈልግም። እርቅ ቢፈልግ ኑሮ የተከበሩ ሸዎች አሉ፣ የተከበሩ ጳጳሳት አሉ ማለት ነው። በእነሱ ነው እንጂ በእናንተ የሚታልል የለም። እናንተ ሆዳችሁን በምስ